አሮ አልቆ ናሽናል ቲም ናሽናል ቲማቸውን ግዳጅ ጨርሰው ተጓጉዘው ተጫዋቾች እውነት ደርሰው ዛሬ ምሽት አምስት ሰዓት ላይ ጨዋታ ማድረግ ይችላሉ ወይ? ይሄ ሪያል ማድሪድን ጠቅሞ ባርሴሎናን አይጎዳም ወይ? እንዲህ ለማሰብ ከበቂ በላይ እየሆነ ይመስለኛል። አያገባኝም ነው የሚለው ላሊጋ አስተዳዳሪው። አዎ፣ ባለፈውም በዚህ ጉዳይ ላይ ከፍተኛ ክርክር ነበረ የተደረገው። አዎ፣ እኛም አንስተናል። በባርሴሎና እና በላሊጋው አስተዳደር መካከል በጣም ያልተገባ ነገር ነው እየተፈጸመብን ያለው የሚል ሀሳብ በባርሴሎና በኩል ይነሳል። በላሊጋው አስተዳደር በኩል ደግሞ ፌር የሆነ ነገር ነው እኛ መስራት የሚኖርብን ለኦሳሱናም፣ ለባርሴሎናም፣ ለሪያል ማድሪድም ለሌሎች ለስፔን ላሊጋ ተሳታፊ ክለቦችም ፌር የሆነ ስራ ነው ምንሰራው የሚል አስተያየት ነበር ሲሰጥ የነበረው። ይሄ ደግሞ ፌር ማለት ባርሴሎናን አያካትትም ወይ የሚል ሌላ ጥያቄ ፌርነስ፣ አዎ፣ አያካትትም ወይ የሚልም ነገር ደግሞ እንዲነሳ ያደረገ እንደነበረ እናስታውሳለን። አሁን ትልቁ ጥያቄ የተነሳው ይሄ ጨዋታ በቃ ተወደደም ተጠላ ዛሬ ምሽት ይደረጋል እና ዛሬ ምሽት መደረጉ የባርሴሎና ጨዋታ በላሊጋው ላይ ያለውን የበላይነት እንዲያጣ ያደርገዋለሁ የሚል ጥያቄ ነው እንዲነሳ ያደረገው ይሄ እንዲነሳ ያደረገበት ዋነኛ ምክንያት ምንድን ነው? ባርሴሎና በተከታታይ እንግዲህ በሚኖሩት በቀጣዮቹ ዘጠኝ ቀናት ውስጥ አራት ጨዋታዎችን እንዲያደርግ ይገደዳል ማለት ነው። አንደኛ ተጫዋቾቹ እንዳልነው ነው ከብሔራዊ ቡድን ግዴታ ገና መመለሳቸው ነው። እንደውም ለዚህ ጨዋታ የማይደርሱ ወሳኝ ተጫዋቾች አሉ ተብሏል። እንደ ራፊኒ አይነት ተጫዋቾች ለዛሬው ጨዋታ፣ ሁለቱ ተጫዋቾች በተለይ በጣም ረጅም ጉዞ የሚያደርጉ ስለሆነ ይደክማለው። ግን እንደው በንጻሬ ሲቀመጥ ነው። በንጻሬ ሲቀመጥ እነዚህ ው ሁለቱ ተጫዋቾች ረጅም ጉዞ ስለሚያደርጉ እንደውም የራሆ ጉዳይ ሊደርስ ይችላል ቀድሞ ሊመጣ ይችላል የሚልም ነገር ሲሰማ ነገር ሲሰማ ነበር። ግን የሆነ ሆኖ በቃ ረጅም ጉዞ ስለሚያደርጉ እነዚህን ተጫዋቾች ለመጠቀም ባርሴሎና የሚችልበት እድል የለም እና አንደኛ ከኢንተርናሽናል ብሬክ ነው የተመለሱት። ሁለተኛ እንደገና በድካም ላይ ድካም በድካም ላይ ድካም በድካም ላይ ድካም የሚመጡ ጨዋታዎች ሊሆኑ ይችላሉ። ለምሳሌ ዛሬ ከኦሳሱና ጋራ ካደረገ በኋላ ዛሬ ሀያ ሰባት አይደለ ከዛ በሰላሳ ደግሞ ከዢሮና ጋራ ጨዋታውን ያደርጋል ከዛ በኤፕሪል ሁለት ደግሞ በኮፓ ዴለሬ ከአትሌቲኮ ማድሪድ ጋር ጨዋታውን ያደርጋል። አዎ ከዛ እንደገና ደግሞ በኤፕሪል አምስት ከቤቲስ ጋር ጨዋታውን ያደርጋል እና ዘጠኝ ቀን ነው በእነዚህ በዘጠኝ ቀናት ውስጥ አራት ጨዋታዎችን ያደርጋል። አሁን ደግሞ በላሊጋው ሁላችንም በጣም ጥሩ ፍክክር እየተደረገ ነው ብለን እንደምናምነው ና እንዳየ ነው በስልሳ ነጥቦች ሀያ ሰባት ጨዋታዎችን አድርጎ እየመራ ነው የሚገኘው ባርሴሎና በሪያል ማድሪድም በኩል ሀያ ስምንት ጨዋታዎችን አድርጓል። ግን ነጥባቸው እኩል ነው። የጎል መበላለጥ ስላለ ነው ባርሴሎና እየመራ የሚገኘው። በእርግጥ አንድ ተስተካካይ ጨዋታ ይቀራል። ግን እነዚህ ተከታታይ ጨዋታዎች መደረጋቸው ባርሴሎናን ነጥብ ሊያስጥሉ ይችላሉ ና ይሄ ለሪያል ማድሪድ አድቫንቴጅ ነው ወይ የሚልም ጥያቄ አብሮ እንዲነሳ እያደረገ ነው። በባርሴሎና ቤት ያለውን የተጫዋቾች ጉዳት እንደዚሁም ደግሞ ተጫዋቾች ይሄ ፊዚካሊ በጣም ፊት ናቸው የሚለው ላይ ብዙ ጥያቄ የሚያነሱ ሰዎችም ስላሉ ከ ተጫዋቾቹ ልጅነት ጋር ማያይዘው አስተያየት የሚሰጡ ሰዎችም ስላሉ አሁን ለሪያል ማድሬድ የተመቻቸ ነገር እየመጣ ይመስላል የሚል አስተያየትም እየተሰጠ ነው። በእርግጥም ባርሴሎና ቀጣዮቹ ዘጠኝ ቀናቶች የሚፈትኑት ይመስለኛል። በጣም ከባድ ነው። ይህ ስታሲቢ ብቻ ሳይሆን ፋክቹዋልም ነው። በሚቀጥሉት ዘጠኝ ቀናት ውስጥ አራት ጨዋታ ላይ መጫወት መገደል በነገራችን ላይ ይህንን ዜና በሚሰሙበት ሰዓት ላይ ባርሴሎናዎች ልምምድ እያደረጉ ነበር። ውሳኔ የተወሰነው ቀደም ብሎ ስለሆነ በልምምድ ወቅት ለሀንሲ ፊሊክ ሲነገራቸው ሀንሲ ፊሊክ ላይ ይታይ የነበረው ቁጣ ምን ያህል ምን ያህል ነገሩ የምርም ፈታኝ እንደሆነ ምን ያህል ነገሩን አንድ ለማድረግ አስቸጋሪ እንደሆነ ሰውየው ላይ ይንጸባረቅ ከነበረው ስሜት ለመረዳት ይቻላል ነው። ምክንያቱም ኦልሬዲ ኮንጀስትን ነው፣ ራሱ ፕሮግራሙ በጣም በተጣበበ ጊዜ ውስጥ የሚደረግ ነው። እዛ ላይ ባርሴሎና ያለውን ተስተካካይ ጨዋታ ሲመጣ ማርች 27 ማለትም ዛሬ ላይ መደረግ አለበት ሲባል ከ27 ከዛ መቼ ነው የሚጫወቱት? ቅድም የዘረዘርሻቸው ቀናት 27፣ 29፣ ኤፕሪል 2፣ ኤፕሪል 5 እያልሽ በነዚህ ዘጠኝ ቀናት ውስጥ አራት ጨዋታዎችን ለማድረግ ሲገደድ ዚት ሪያሊስቲክ እውነት ለመናገር በየሁለት ቀኑ ተጫውተሽ እንደገና ውጤታማ መሆን ትችያለሽ ወይ? ስለ ፋቲክ ወይም ደግሞ ተጫዋቾች ሊያጋጥማቸው ስለሚችል የበዛ ድካም አንድ የበዛ ድካም ውስጥ ከገቡ ደግሞ ከዛ የበዛ ድካም ወጥተው በላሊጋውም ሻምፒዮን የመሆን እድላቸውን እንዳ እንዳያበላሹ በቻምፒዮንስ ሊጉም ላይ እንደዚሁ ውጤታማነታቸው እንዳይቀዘቅዝ አያስፈራሙ የሚል ነው እና ይሄ በተለይ በተለይ ደግሞ ሰውየውን አንድ ያበሳጫቸው ነገር በምንም ታምር በቃ ራፊኒና ሮናልድ አራሆን መጥራት የማንችልበት ሁኔታ ነው ያለው። እነሱ ደቡብ አሜሪካ ነው የሚገኙት። ያኛው ለዩራጓይ ይጫዋታል፣ ያኛው ለብራዚል ይጫዋታል። ስለዚህ እንዴት ነው የሚሆነው? ኦልሬዲ በጣም በተጨናነቀ ፕሮግራም ውስጥ ያለው ባርሴሎና ማርች 27 ላይ ለምን እንዲመጣ ተደረገ? ነው ይሄ ሲደረግ ኦሳሱና ማርች 27 ነው እኔ መጫወት የምችለው ብሎ እኮ ቢሆን ኖሮ የኦሳሱናን ፍላጎትም ለማስተናገር ሲባል ነው ትያለሽ። ኦሳሱና እኮ አይፈልግም። ኦሳሱና እኮ እንዲደረግ የሚፈልገው ኤፕሪል መጨረሻ አካባቢ እንጨዋተው ብሎ አለኩ። ገብቶሻል። ባርሴሎና ማይፈልግም፣ ኦሳሱና ማይፈልግም። እያ ይሄንን እየወሰነ ያለው የውድድሩ እንትን ነው አዘጋጅ ነው እና ምንድን ነው ይሄ የስፓኒሽ ፉትቦል ፌዴሬሽን ነው ይሄንን እያለ ያለው እና ይሄንን አንደርሳን ለማድረግ በጣም በጣም በጣም በጣም በጣም አስቸጋሪ ሁኔታ ነው ያለው። ስለዚህ አሁን ባርሴሎና አሁን የዛ ሰውየ መሞት ነው ይህን ሁሉ ነገር ያመጣ የኦሳሱና ጨዋታ በሚደረግበት ጊዜ የህክምና ባለሙያ የባርሴሎና የሕክምና ባለሙያ በጣም ጤነኛ ነበሩን የተባለው እና መደበኛ የዕለት ውሏቸውን እያከናወኑ ከቆዩ በኋላ ነው ሕይወታቸው አልፎ የተገኘውና የባርሴሎና ተጫዋቾችም ሌሎች የባርሴሎና የቡድን አባላትን ማጠቃላይ ከፍተኛ ድንጋጤ ውስጥ ወድቀው ነበረ። በእርግጥም ደግሞ ያጋጠማቸው ነገር የሚያስደነግጥ ነው። ስለዚህ በዛ ስሜት ውስጥ ሆነው ከኦሳሱና ጋር የሚደረገውን ጨዋታ ማከናወን ለባርሴሎና በጣም ከባድ ነው፣ ወደ ሌላ ጊዜ እንዲሸጋገር ተደረገ። እዛ ላይ ማንም ጥያቄ የለውም። ለምን ወደ ሌላ ጊዜ ተሸጋገረ የሚለው ላይ ማንም ጥያቄ የለውም። የተሸጋገረው ግን ጨዋታ እዚህ ቀን ላይ መምጣቱ ነው። አሁን ለባርሴሎና የሚያነሱት ጥያቄ ትክክለኛ ነው ብለን እንድትረዳ የሚያስገድደው እዚህ ቀን ላይ ማረፉ ነው። በዛ ላይ ደግሞ የሚያጧቸው ተጫዋቾች ዛሬ ይሄኛው ጨዋታ በመደረጉ ምክንያት ሊጠቀሟቸው የማይችሏቸው ተጫዋቾች እነማን ናቸው የሚለውን ስናነሳ ነው ደግሞ የበለጠ ለባርሴሎና ነገሩ ከባድ ነው ብለን እንድናስብ የሚያደርገን። ምክንያቱም አንደኛው ራፊኒያ ነው ራፊኒያ በዘንድሮ የውድድር አመት ለባርሴሎና ምንን እያደረገ እንደሆነ በደንብ በደንብ ነው የተመለከት ነው። በአጠቃላይ እስከ አሁን ድረስ ባደረጋቸው ጨዋታዎች ደግሞ ሀያ ሰባት ጎሎችን ያስቆጠረና አስራ ስምንት ለጎል የሚሆኑ ኳሶችን ያመቻቸ ተጫዋች ነው። እንደገና ደግሞ በቋሚ ተሰላፊነት ላይ እስካሁን ድረስ በባርሴሎና ብዙ ጨዋታዎችን ካደረጉ ተጫዋቾች መካከል በቀዳሚነት የሚነሳ ነው በዚህኛው የውድድር አመት ማለት ነው እና ይሄ ፐርፎርማንሱ ደግሞ የባሎንዶር እጩ ሁሉ መሆን አለበት ተብሎ አስተያየት እየተሰጠለት የሚገኝ ተጫዋች ነው። ስለዚህ ባርሴሎና ማንን ነው የማይጠቀመው በዛሬው ስኬጁል ምክንያት የሚለውን ስታይ፣ ጥያቄያቸው በጣም ልክ ነው። ሀንሲ ፍሊክም ደግሞ ሬጉላርሊ ለባርሴሎና ጨዋታ ብዙ ጊዜ በመገኘት እሱ የሚያክልኮ የለም። ወደ አርባ አንድ ጨዋታ ዘንድሮ ስታርተረው ነው። አይደለም ልክ ነው። ስለዚህ ያንን ስታየው ለባርሴሎና ነገሩ ከባድ ነው የሚለውን ለመረዳት በደንብ አድርጎ ነው የሚቻለው ብዬ አስባለሁ። አሮሆን ቢሆን ተመሳሳይ ነው፣ ግን በራፊኒያ እኩል አነጻጽረው ለመመልከት የሚከብዳቸው ሰዎች አሉ። የአሮሆን ጉዳይ ግን ተወደደም ተጠላ ይህንን ውሳኔ መወሰን ያለባቸው በየትኛው ጨዋታ ላይ እነማንን ልጠቀም የሚለውን መወሰን ያለባቸው አሰልጣኙ ናቸው። እ ራፊኒያ የጎላበት ዋነኛው ምክንያት ራፊኒያ የሚጫወተው የሚጫወትበት ቦታ እና ራፊኒያ የሚሰጠው አገልግሎት ይሄ ከመፍጠር ጎል ከማስቆጠር አሲስት ከማድረግ አሸናፊ ለመሆን ምክንያት ከመሆን ጋር የተያዘ ስለሆነ ነው እንጂ በነገራችን ላይ ራሆ በጣም ወሳኝ ተጫዋች ነው ለባርሴሎና በጣም እጅግ በጣም ወሳኝ የሚባል ተጫዋች ነው። ስለዚህ ግን አንዳንድ በቃ ይሄ እንዴት ነው? ጎል አይደለም የምንፈልገው እዛ ላይ ስለምንለው እንጂ አራሆ በጣም ወሳኝ ተጫዋቻቸው የሁለቱም ቢሎስ በጣም ትልቅ ትልቅ እንትን ያመጣል እንግዲህ ግን እኔ ቅድም ልክ ነው ልል የነበረው ምንድን ነው ተገደው ተጫዋቾቻቸውን መጠቀም አለመቻል አለመቻላቸው ነው የበለጠ እያበሳጨ የሚገኘው ፈቅደው ቢሆን አሁን ለምሳሌ ከዚህ በፊት ተጫዋቾቼ በጣም እየተዳከሙ ነው ብለው ባሰቡበት ጊዜ ሀንሲ ፊሊክ ከኦሳሱና ከራሱ ጋር ሲጫወቱ ተጫዋቾቻቸውን አሳርፈው ነበረ በቃ ግዴታ ነው ተጫዋቾቼ ተከታታይ ጨዋታዎችን አድርገዋል ስለዚህ የሆነ ጨዋታ ላይ እረፍት መስጠት አለብኝ ብለው ዋና ዋና የሚባሉ ተጫዋቾቻቸውን አሳርፈው ነበረ በዛ ጨዋታ ላይ ኦሳሱና አራት ለሁለት በሆነ ውጤት ነበር ባርሴሎናን ያሸነፈው እና ያኔ ይህንን ውሳኔ መወሰናቸው ዋጋ አስከፍሏቸዋል ግን የራሳቸው ውሳኔ ነው ያኔ ለተጫዋቾቼ የተሻለ እረፍት መስጠት አለብኝ በሚል ራሳቸው የወሰኑት ነው እንጂ በግዴታ ምክንያት የመጣ ውሳኔ አልነበረም እና ከዚህ ነገር ደግሞ ትምህርት ወስደናል ብሎ ተናግረው ነበር በወቅቱ ከተሸነፉ በኋላ። አሁን ግን በግድ ነው በቃ እነዚህን ተጫዋቾች መጠቀም ማይችል። ደግሞ ምን መሰለሽ አሁን ታይትል ሬሱ በጣም ታይት ነው በጣም የተጠጋጋይ ነጥብ ልዩነት ነው ያለው። ስለዚህ በነዚህ አሁን በግዳጁ በመጣው የተስተካካይ ጨዋታ ፕሮግራም ውጤት ቢበላሽ ከኦሳሱና ጋር ከዛ ተጨማሪ ደግሞ ከዢሮና ጋር እሁድ ሲጫወቱ የሆነ ነገር ቢሆን ሪያል ቤቲስን እንደገና የቅዳሜ ሳምንት ሲገጥሙ የሆነ ነገር ቢሆን በሪያል ማድሪድ እና በባርሴሎና መካከል ለሚፈጠር ልዩነት ዋና ምክንያት ሊሆን ነው። አንድ ነገር እናስብ። ኢንተርናሽናል ብሬኩ ትላንትና ነው ያበቃው። እስከ ቅዳሜ ድረስ ቅዳሜ ለጋኔስን የሚገጥምበት የሳንቲያጎ ቤርናቤው ጨዋታ እስኪመጣ ድረስ ሪያል ማድሪድ ምንም የለበት ባርሴሎና እስከዛ ብቸኛዋን ጨዋታ እንዲጫወት መገደሉ ነው እንግዲህ ነገሩን ያመሰቃቅላል፣ ነገሩን ወደ ከፋ ደረጃ ይወስድበታል የሚባለው እና በእነዚህ ጨዋታዎች ላይ ኦሳሱናን፣ ዢሮናን እና ቤቲስን የሚገጥምበት ጨዋታ በባርሴሎናና በሪያል ማድሪድ መካከል የሚደረገውን ጨዋታ ወይም ዋንጫ የማንሳት ፉክክር ከባርሴሎና ቁጥጥር አውጥቶ ወደ ሪያል ማድሪድ ሊወስድበት ይችላል ነው እና ይሄ በጣም አስከፍቷቸዋል እንግዲህ ይህንን ሲወስን ግን የስፔን እግር ኳስ አስተዳደር የሚለው ምንድን ነው ፌርነስ ለሁሉም ነው ነው የሚለው አንድ ጨዋታ ሲሰረዝ ጨዋታው የተሰረዘበት ቡድን መቼ ምቸዋል ለማለት አይደለም የሚገደደው ጨዋታው መደረግ በነበረበት ጊዜ አላደረገም አሳማኝ ምክንያት ነው ነገር ግን ቀጥሎ የሚመጣው ቅርብ ቀን ላይ ጨዋታው መደረግ መቻል አለበት እነዛኞቹ ተጫውተዋል፣ ይሄኛው አልተጫወተም። ስለዚህ ይሄኛው ባለመጫወቱ እነዛኞቹ መጎዳት የለባቸውም። ያ ጨዋታ ሊደረግ በነበረበት አካባቢ ባሉ ቀናቶች ላይ ጨዋታውን ማድረግ አለብኝ ነው የሚለው። ገብቶ ፖይንታቸው እኮ ልክ ነው ግን ደግሞ እንዲህ ያለውን ቀን ለመምረጥ የማያስችል ሁኔታ መጣ። ለምሳሌ ኢንተርናሽናል ብሬክ ባይኖር ኖሮ አንዱን ቀን እንጠርተች በሉ ተጫዋቱ ማለት ትችላለች። ግን አሁን ኢንተርናሽናል ብሬክ መጣ። ፌርነስን አስተካክላለሁ ብለሽ ወይም ፍትሐዊነትን አሰፍናለሁ ብለሽ ሌላ ተጎጂ የምትፈጥሪ ከሆነ ዩ አር እስቲል አንፌር ማለት ነው። እኔ የእኔ ጥያቄ እሱ ነው እንጂ የእነሱ ሀሳብ ቅዳሜ መደረግ የነበረበት ጨዋታ በአስገዳጅ ምክንያት ሳይደረግ ከቀረ ማክሰኞ ካገኘሽ ሮብ ካገኘሽ ሐሙስ ካገኘሽ ብታጫውቻቸው ምንም ማለት አይደል፣ ግን አሁን ኢንተርናሽናል ብሬክ አለ ወደ ክለቦቻቸው መመለስ የማይችሉ ተጫዋቾች እንዳሉ ታውቂያለች። ስለዚህ ተጫዋቾች ራፊኒያና ራሃው ብቻ አይደሉም፣ ሌሎች ተጫዋቾች አሏቸው ከመጫወት በሚያስችል የቁጥር ብዛት ላይ እስካሉ ድረስ መጫወት ግዴታቸው ሆኖ ነው የሚለው ላሊጋ አስተዳደር። ግን ከባድ ነው። ከሌሎች ሊጎች ደግሞ በተለየ ሁኔታ የዋንጫ ፍክክሮ ላይ ትኩረት እንድናደርግ የሚያስገድደን በጣም የነጥብ መጠጋጋት ያለው የላሊጋው ላይ ነው። ስለዚህ እነዚህ ተደራራቢ ጨዋታዎችና አሁን እኮ ይህንን የኦሳሶና ጨዋታን በጣም ወሳኝ ያደረገው አንድም ባርሴሎና በከፍተኛ ደረጃ የዋንጫ ተፎካካሪ ስለሆነ ነው። የነጥብ ልዩነቱ የተጠጋጋ ስለሆነ ነው። ሌላ ጊዜ ቢሆን ኖሮ እንደ አንድ እንደ መደበኛ ጨዋታ አይተህ ልታልፎ የምትችለው ነው። ስለዚህ ዋጋ ሊያስከፍለው ይችላል ባርሴሎና። ይሄ ውሳኔ የሚለውም አብሮ መታየት አለበት ለማለት ነው። በጣም እናመሰግናለን አድማጮቻችንን። ጥሩ ጊዜ ነው አብረን ያሳለፍ ነው። ኢትዮጵያ ለዘላለም ትኖር።